ከተያዙበት ከታሰሩበት ከቆዩበት ቦታ መንፈሱን ልኮ ማካታ ቫካታስ ማን የተወደደ እንደሆነ አላውቅም። በአንድ እስር ቤት ውስጥ ላለ፣ በአንድ ለቅሶ ውስጥ ላለ፣ በአንድ ሐዘን ውስጥ ላለ፣ ባቢሎን በምትባል ቦታ ላለ እግዚአብሔር ትንቢት ተናገር ይለኛል። ለዛ ለደረቅ አጥንት መንፈስ ሊገባበት ተናገር ይለኛል። ካለበት ቦታ ሊወጣ ተናገር ይለኛል። ከኔ ጋራ በሽታ አይቀጥልም የሚል፣ ከኔ ጋራ እስራት አይቀጥልም የሚል፣ ከኔ ጋራ ጭንቀት አይቀጥልም የሚል ይሄ ተስፋ ቃሌ የኔ ነው የሚል እጁን ወደ ላይ ያነሳል። እጁን ወደ ላይ ያነሳል። እጁን ወደ ላይ ያነሳል። አይቀጥልም! አይሰማኝም! አይቀጥልም! የሚያቆም መንፈስ አለ። የሚያወጣ መንፈስ አለ። የሚያወጣ መንፈስ አለ። ኦ በምን ይሆን የምታለቅሱበት ነገር፣ ከዛ ነገር ልትወጡ ትንቢት መጥቷል። በምን ይሆን የምትከፉበት ነገር፣ ያንን ነገር አሁን ለሚያስተዘጋጁ ያ ነገር በእናንተ ላይ እንደማይቀጥል አሁን ተናገሩ። ቃል ወጥቶበታል። በእናንተ ላይ ምን አይልም፣ አይቀጥልም፣ አይቀጥልም። የሰው ልጅ ሆይ ትንቢት ተናገር፣ የሰው ልጅ ሆይ ትንቢት ተናገር ለነዚህ የደረቁ አጥንቶች እንደዚህ በል፣ መንፈስ ይገባባቸዋል። የሚያቆም መንፈስ ሰሜን፣ ምዕራብ፣ ደቡብ፣ ምስራቅ የሚታዘዝለት እንደ ታላቅ ሰራዊት አድርጎ የሚያወጣ ያስለቀሰሽ ያስለቀሰህ ሊላቀቅህ ይህን አንሳ፣ አይቀጥልም፣ ካንተ ጋር።

ነቅሎ ሊያሻግርህ ኦ መንፈስ ቅዱስ እጆቻችሁን ከፍ አድርጉ በጥያቄ ውስጥ የመጣችሁ ከፍ አድርጉ ከፍ ወደ ላይ ከፍ ከፍ ወደ ላይ አባ አሁን እለምናሃለሁ እጆቻቸውን ወደ ላይ ካነሱት በእግሮቻቸውም ቆመው ከሚጠይቁ ላይ አሁን በዚህ ሰዓት አሁን በዚች ደቂቃ የገባኸውን ቃል ኪዳን ልትፈጽም ቃል ኪዳን ልትፈጽም፣ ከደጃቸው ላይ ከቤታቸው ላይ ከሰውነታቸው ላይ ከሕይወታቸው ላይ ገዳይ የሆነ አሁን ይነቀል። ለቅሶ የሆነ አሁን ይነቀል። ሞሞሞሻ ታታላባካንታስ የትኛውም የጨለማ ልብስ የትኛውም የጨለማ ዘግይ ኃይል የትኛውም ኛ የትኛውም አውሬ የትኛውም ቡታ የትኛውም ርኩስ ዛሬ አሁን ከአንተ ጋር እስማማለሁ ለው የሚል ሰው ካለ፣ ርቀት ቦታ አይገድበውም። የት አካባቢ እንዳለ ያስለቀሰህ ነገር እግዚአብሔር ያውቃል። ከምን ስር ነቅሎ እንደሚያወጣው ያውቃል። እጅህን ወደ ላይ አንሳንት አንቺ ብቻ ዝግጁ እንደሆንሽ ተናገሪ። የመተት የአስማት የድግምት ስራዎች ለህዝቡ ለቅሶ የሆናችሁ በስራ ገበታቸው፣ በቤታቸው፣ በኑሯቸው፣ በህይወታቸው

ብህን አሁን ከተያዘበት ቦታ አሁን ልታወጣ፣ እኔ ኢየሱስ፣ ታላላቅ ጠንካራ ሰንሰለቶች አያለሁ። እንባ የበዛባቸው ሰንሰለቶች፣ ልቅሶ የበዛባቸው ሰንሰለቶች፣ መተተኞች ያሰሩት ሰንሰለቶች አሁን አዛለሁ።

ሰዎቻቸውን ያዘ። ይሄ ህዝብ ከዚች ደቂቃ በላይ አይታገስህም፣ አይፈልግህም። ጨለማ ሁሉ፣ ሰዎቹን ወደ ላይ አንሳ። አገልጋዮች ዝግጁ ሆኑ። በጌታ በኢየሱስ ስም በሉ። ድገሙልኝ፣ ድገሙልኝ፣ ድገሙልኝ። ራሳችሁን እያሰባችሁ ልቅሷችሁን እያሰባችሁ ቤታችሁን እያሰባችሁ ከዚች ደቂቃ ጀምሮ አትቀጥልም ብላችሁ በኢየሱስ ስም በሉና ልባችሁ ላይ ጫኑ። አሁን የሚወድቁትን አውጡልኝ። ላካንቶፎኮስ ፔልዳቫካያስ የልብስ ቃል ኪዳን፣ ልብስ ላይ የተሠራ ቃል ኪዳን፣ የሞት ቃል ኪዳን፣ የበሽታ ቃል ኪዳን ሰው ጮክ ብሎ በኢየሱስ ስም ይበል። ድገሞ፣ አሁንም፣ ድገሞ፣ አሁንም፣ ድገሞ፣ አሁንም፣ ድገሞ፣ አሁንም፣ ድገሞ፣ አሁንም። ጌታ ሆይ በሉ እስቲ። ከልቤ አምኜ አሁን እለምነሃለሁ። ከልቤ አምኜ አሁን እጠይቀሃለሁ። ጌታ ሆይ

ሄራ ሴንቴሬቤስ አንጀት የተጠቀለሉ ጭንቅላት ላይ የተጠቀለሉ ስሞቻችሁ ላይ የተጠቀለሉ ቤታችሁ ላይ የተጠቀለሉ ውጣ! ከሰው በታች የሚያደርጉ

ውጣ በኢየሱስ! ተማሪዎች እንዳይማሩ የሚከለክል በሽተኛ የሚያደርግ አይምሮን የሚይዝ ውጣ በኢየሱስ! ሰዓትህ አይደለም! ውጣ! ውጣ! ውጣ! ደም በመረጨት የምትሰሩ የእንስሳ ሰውነት በመቆራረጥ በየሰው ቤት የምትጣሉ ደም በማብሰስ የምትሰሩ ጽንስን የምታጨናግፉ ደም የምታፈሱ ሰው ከሰው የምታጋድሉ፣ ውጣ በኢየሱስ ስም ውጣ። ውጣ፣ በኢየሱስ ወገኖቼ፣ ዛሬ እንድትነቁ ጸልያል። አልቀህም ማለት እንድትችሉ ጸልያል። ዝም ከማለት መጸለይ እንድትጀምሩ ጸልያል። ሆ ባባባባካሽ ማአዲቫንቶቮስ በቃኝ እንድትሉ ጸልያል። ወገኖቼ በእኩለ ሌሊት የሚያወራ መንፈስ ሰማለሁ። ጆሮአቸውን የሚያወራ መኝታቸው ላይ የሚያወራ እንዲህ አይነት ሰዎች አሁን ነጻ ይወጣሉ። መርዝ በልተው መተት ተሰርቶባቸው አስማት ተደርጎባቸው ወደ ኋላ የቀሩ ሰዎች አሁን ያ ገመድ ሲበጣጠሳል። እሳት ይብላህ አሁን፣ እሳት ይብላህ አሁን። ኦ መንፈስ ቅዱስ፣ ኦ መንፈስ ቅዱስ። እጆቻችሁ ማንስ በራችሁ ላይ የሚቆም የደስታችሁን ቀን የሚለውጥ መበሳጨትና መናደድን በየቀኑ የሚዘራ አሁን ይሰበር በኢየሱስ። ልብሽን እንክፈችልኝም ቤቴ አሁን ይሰበር በኢየሱስ። አሁን ይሰበር በኢየሱስ። ከደጅሽ ላይ ይሰበር። ከቤት ላይ ይሰበር። ከጤናህ ላይ ይሰበር። አሁን ይሰበር በምትጀምሩት ነገር ላይ የሚቆሙ የጀመራችሁትን ነገር የሚያበላሹ እንድታለቅሱ የሚያደርጉ አሁን የእግዚአብሔር እሳት ይብላቸው። አሁን እግዚአብሔር እሳት ይብላቸው። አሁን እግዚአብሔር እሳት ይብላቸው። አሁን እግዚአብሔር እሳት ይብላቸው። አሁን እግዚአብሔር እሳት ይብላቸው። አሁን እግዚአብሔር እሳት ይብላቸው። አሁን እግዚአብሔር እሳት ይብላቸው። በበሽታ የሚያሰቃዩአችሁ፣ ቤታችሁ ውስጥ የሚያተራምሱ፣ መንገዳችሁ ላይ የሚያተራምሱ አሁን እግዚአብሔር እሳት ይብላቸው። ነፍሳችሁ ከኛ ጋር አትቆራኝ። ልባችሁን ክፈቱልን። በእናንተ ላይ የተጀመረው የእግዚአብሔር ተአምራት እንዳይቋረጥ ሌት ተቀን የሚሟረትባችሁ ሟርት የፈረሰ ይሁን። ወገኖቼ በቃ የእግዚአብሔር መንፈስ በራችሁን ሊያጸዳው ነው። ቤታችሁን ሊያጸዳው ነው ኑሯችሁን ሊያጸዳው ነው። ልጆቻችሁን ወደ ላይ ያንሱ። የትኛውን በሉ። በኃይል እኩል ድምፅ፣ በኃይል እኩል ድምፅ። እኔ ሳይ ገባኝ። በእኔ ላይ የተሰራ ድገሞት፣ ድገሞት፣ ድገሞት፣ ድገሞት ድገሙት፣ ድገሙት! ሰይጣናዊ ኃይል፣ ሰይጣናዊ መንፈስ በሥራዬ ላይ በቤቴ ላይ በኑሮዬ ላይ በሕይወቴ ላይ በጌታ በኢየሱስ ስም በእኔ ኑሮ ላይ የተሠራ አጋንንታዊ ሥራ የበሽታ ሥራ በየትኛውም ስም የሚጠራ አሁን ለቃችሁ እንድትወጡ አዛችኋለሁ፣ አዛችኋለሁ፣ አዛችኋለሁ፣ አዛችኋለሁ። ውጦ አሁን እየጨዋችሁ ውጦ፣ አሁን እየጨዋችሁ፣ የእግዚአብሔር ቤተሰቦች ይውላችሁ፣ አሁን የሚመቱት መናፍስቶች ድንገት ወደ ሆስፒታል የሚከቱ ሆድ ላይ የሚሰሩ ተሰምቶ የማያውቅ በሽታ ድንገት የሚያመጡ ናቸው። እባካችሁ ተባበሩኝ። ልባችሁን በር ከፈት አድርጉልን። እጆች ወደ ላይ ይነሱ። በጌታ በኢየሱስ ስም እናንተን ለማሰር የተዘጋጀ የበሽታ ቅንብር አሁን የፈረሰ ይሁን በሉልኝ። ከኔ ጋር አሜን በሉልኝ ድገሞ፣ አሁንም የጫት ድግም ትበሉ እስቲ ድገሙት፣ ድገሙት። በመርፌ ወጌዎች የሚሰራ አሁን፣ መቼ አይሰማኝም፣ አይሰማኝም፣ የተመታ ይሁን። ተቃውም፣ ተቃውም፣ ተቃውም፣ ተቃውም፣ ተቃውም፣ ተቃውም፣ ተቃውም፣ ተቃውም መጽዳት አለበት ተቃውሚ ተቃውሚ ተቃውሚ ተቃውሚ። ከልብ ተቃውሚ ተቃውሚ። መተተኛ መተተኛይቱ በሕይወት ትኖር ዘንድ አትፍቀድላት። አስማት ይቀጥል ዘንድ አትፍቀድ። ገበታ ይበላሽ ዘንድ አትፍቀድ። ገልብጠው ይሰበረ ይሰበረ ይሰበረ ይሰበረ ይሰበረ ይሰበረ የሟርተኞች ድግምታቸው አስማያታቸው ይሰበር ይሰበር ይሰበር ይሰበር። በቀይ ቀለም የተጻፈ በቀይ ቀለም የተጻፈ በቀይ ቀለም የተጻፈ በአብኛ የተጻፈ በሲኒ ገልባጭ የተጻፈ ይሰበር ይሰበር ይሰበር የሟርተኛ ታቸው የአስማተኞች መተታቸው ይሰበር፣ ይሰበር፣ ይሰበር፣ ይሰበር። ስሙኝ፣ የእግዚአብሔር ቤተሰቦች የትኛውንም እንቅስቃሴ እንሰብራለን። ሙሉ ለሙሉ ጸድታችሁ ካላችሁበት ቦታ ኃይል ተቀብላችሁ ተወጣላችሁ። አጠገባቸው ያለውን ሰው ነካ አርጉት። ምን ይሉኛልን ተው በሉት፣ ተው በሉት። ይሄ የአንተ ሰዓት አይደለም፣ እግዚአብሔር ለዘመናት የቀጠረልህ ሰዓት ነው። እባክ ተወው በሉልኝ፣ ግድ የለህም ተወው በሉልኝ። እግዚአብሔር ራሱ እንደዚህ ይልሃል በሉልኝ። ዛሬ በሉት የታሪክ ለውጥህ ቀን ነው። በሉት ይሰበር። በዩ የትኛው፣ የትኛው ከኔ ጋር በሉ የትኛው ምስሌን አይቶ ድምጼን ሰምቶ ቀኔን፣ ልደቴን እያንዳንዱ ነገርን ሰብስቦ እኔን ለመውጋት፣ እኔን ለማጥፋት እኔን ለመግደል እኔን በሽተኛ ለማድረግ የኔን በረከት የእኔን ሰላም የእኔን ሕይወት ለመቀማት የሚታገል በየትኛውም ስም የሚጠራ የሳጥናኤል፣ የዲያብሎስ፣ የሉሲፈር የጨለማው መንግሥት አሁን በኢየሱስ ስም ይሰበር። ያውቁታል ባለቤት አላቸው የሚጠሩት ያውቁታል። ያውቁታል ሲኒ ገልባጮች ያውቁታል። አስማተኞች፣ ሞራ ገላጮች ያውቁታል። አይምሮን የሚያደነዝዙ ያውቁታል። የሰው በር የሚዘጉ ያውቁታል። ያውቁታል አሁን በዚህ ሰዓት የምትቀበሉኝ ግዴላችሁ፣ የልባችሁን በር ክፈቱልኝ። እንኳን ለእናንተ ለልጅ ልጆቻችሁ ይተርፋል። ጅሽን ወደ ላይ አንሺ። በጌታ በኢየሱስ ስም በይ። በእኔም ሆነ በሕይወቴ ላይ በቤቴ በልጆቼ በዘሬ ላይ ያነጣጠረ ጨለማ ሰይጣናዊ ኃይል አመቺሳ ወሰንጋላ አዳል ሞቢ ሞሚናት ጨንገር ሌዋታ ንባብ፣ አስማት፣ ድግምት በኢየሱስ ስም ይሳበር። በበሽታ ይዟል፣ አይችልም፣ አሁን ለቆ ይወጣል። በሚወጋ ይዟል፣ አይችልም፣ አሁን ተሰብሮ ይወጣል። በሚያስጨንቂ አይችልም፣ በር ዘግቶብሻል፣ አይችልም። ኢኮኖሚውን አይችልም፣ ሕይወትን አይችልም፣ ትዳርን አይችልም፣ ልጆችን አይችልም፣ ትምህርትን አይችልም። የሚያሰቃያችሁን የሚያስጨንቃችሁን ነገር አሁን ሰብስቡ፣ ያዙ ያዙ። መብታት ትስጦት ስልጣን የለውም። ይሰበራል አሁን፣ አሎ ይሰበራል ጆች ወደ ላይ ጆች ወደ ላይ፣ አንዴ በታላቅ ድምፅ በኢየሱስ ስም በሉ፣ በኢየሱስ ስም በሉ። ግንባራቹ ላይ ጫኑ። ጸጥ ጸጥ። ጫለይ ጫለይ። እባብ እባብ፣ ደብተር ላይ ተሰራ እባብ

የት ነው ያለኸው? ይሯሯጣል ረዳቷ አለኝ ይላል። ከነረዳቶች አፈረስኩ ልጅ ነው አሁን ውጣ። አይን ላይ የተደገምክ ትምህርት እንዳይገባት ያረካት ውጣ! ራሷን ይሸዋለው ይላል። ውጣ! የእግዚአብሔር እሳት ይብላ በኢየሱስ። መማር የከለከለ ትምህርት የከለከለ ማንበብ የከለከለ ላበላብ የሚያደርግ ውጣ ሊያስጮሃት ነው አሁን። ፂማም እባብ የቡና ተላ የለመደ እባብ ሮብና አርብ ከሰሯ ላይ የሚነሳ እባብ ውጣ። ወይኔ ተያስጉላል ሰው ይላል፣ ለምን ይዛኝ መጣች? ወይኔ ተያዝኩ ይላል። ኦ መንፈስ ቅዱስ! ወደቀ ወይ ወደቀ። አምጦልኝ ወደዚህ። በጌታ በኢየሱስ ስም ለልባችሁ ይናገራችሁ የስፍራ መቀየር ይሆናል። የስፍራ መቀየር ይሆናል። የህይወት መቀየር ይሆናል። የስም መቀየር ይሆናል። የመንገድ መቀየር ይሆናል። ውጣውረድ ውጣው ረድ ይቀየራል። አሜን። ኦ ሎርድ ኦ ሎርድ። እጆች ወደ ላይ ነሱ። በጌታ በኢየሱስ ስም በሉ ካለሁበት ከዛ ሸለቆ